ምናልባት እናንተ ስሚ የጠፋ ወንድሜ ነው። እንዲህ አይነት ቀልድ ነፍስሽን ያሳጣሻል። ልግደልሽ ትናገሪልሽ ወይስ እዚሁ ጨርስሽ ተቆየ ማለት ነው። ማን እንደሆንኩኝ እኔ ምንድነው? ስለዚህና ያለው ነገር አንተ ከመጣህ የምናገረው እላለች። ምርሽን ነው ዛሬ በእጃችን እንዲገባ ታደርጊያለሽ። እኔ ጠይቋችሁን ካደረጋችሁ ጥሩ እንዴ። እኛ የምንፈልገው ይሄን አይደለም እንዴ? እህ በነገሪና ዝና እንግዲህ በዛሬ ቪዲዮ በጣም ደንግጧል፣ ከሚባለው በላይ ደንግጧል። ባልጠበቀው ነገር ነው የመጡበት። በባለፈው ክፍል እንዳልኳችሁ እንግዲህ ዝና ይህን ያክል እርምጃ ለመውሰድ አይወስንም ብያችሁ ነበረ። ምክንያቱም ደግሞ የእሱን ስስ ጎኑን ስለሚያውቁበት እሱ ምንድን ነው አውቀውበታል ኦሬዲ። እንዴት ነው ያወቁት ካላችሁ ደግሞ መጀመሪያ እንዳልኳችሁ መድብል ብዙ ኢንፎርሜሽኖች አሉት ማለት ነው። ስለዚህ ስለዛ ስለማን ሞሲሳ ስለሚባለው ሰውዬ በደምብ መረጃው ስለሚያቅመድ ብል እሱን ፓርቱ ሲያነሳበት የመጀመሪያ እንደሚደነግጥ ነግሪያችሁ ነበረ። እንግዲህ ጠንቋይነሽ ወይ ይሄ እያላችሁኝ አላችሁ። ምክንያቱ ደግሞ ነግሪያችኋለሁ፣ ውድ ቤተሰቦች እንዳልኳችሁም፣ አልቀረም እንግዲህ የመጀመሪያ ከሱ ጋር እንዴት ነው የምትሰራው ስራህን፣ ምን እንደምትሰራ አውቀናል ገና ሲለው በጣም ነበር የደነቀው የደነቀው ማለት ነው እንግዲህ ስለ ሁሉም ኢንፎርሜሽን አለው ስለ ወልቃይት ያለውን ይመሬት እዛ ሰዎችን እያስገድል እንትን እንደሚል ኬሚሴ ላይ ስላለው ሻሸመኔ ላይ ስላለው ቦታ ሁሉ ጠቅሶ እያንዳንዱ ስላስገደላቸው፣ ስላስደበደባቸው፣ ስላሳሰራቸው ሰዎች በቃ ሁሉን ነገር ስለ ካሌ ሞሲሳ ያለውን ኢንፎርሜሽን ሙሉ ሲዘረዝርለት እና በእጁ የብሩክን ሁኔታ የሚያውቀው ዝና እንደሆነ ሲነግረው ዝና በጣም ነው የደነገጠው። አንድ ነገር ግን እወቃለሁ ማለት ነው እኔ መግደል ትችላለህ፣ ግን አንድ ነገር እወቅ ነው ያለው ማለት ነው። ማወቅ የሌለብህን ነገር አውቀሃል። አያችሁ፣ በቃ ጭራሽ በፍጹም እንድታወቅበት የማይፈልገውን ነገር ስላወቀበት በጣም ነው የተገረመው። ከመገረምም አልፎ በጣም ነው የደነገጠው ዝና። እንግዲህ መጀመሪያ እንደዛ ፎክሮ መጥቶ እንደዛ ሲናገረው መድብል ይህን ጥያቄ ይህን ሀሳብ ሲያቀርብለት፣ የመደንገጡ መደንገጥ እንግዲህ ምልስ ብሎ ነው የሄደው ማለት ነው። በጣም ነው የደነገጠው ማለት። በጭራሽ በፍጹም አልጠበቀም ይሆናል ብሎ በፍጹም አላ በቃ በቃ አላደለ። በጣም ነው የደነገጠው በቃ ከሚባለው በላይ ማለት ነው። ምክንያቱም ይሄ ነገር ለሱ በጣም ሪስክ ነው። ስለዚህ ንገረኝ ስለው በቃ ላሽ ብሎ ነው የሄደው። ምክንያቱም ዝና ደካማ ጎኑ እንደተነቀበት አውቋል። እዚህ ጋር ምንም መረጃ መስጠትም አልፈለገም። ስለዚህ ራሱን አብዴት ማድረግ አለበት፣ ራሱን መለስ ብሎ ማወቅ ይሄ ልጅ እንዴት እንዳወቀ ይሄ መድብል ማለት ደግሞ ማን እንደሆነ ጠለቅ ያለ ኢንፎና መረጃ ማግኘት ስላለበት እንዴት እንዲያውቅስ እንዲቻለ ይሄን ነገር ስላው ስለጠረጠረ ዝና እንደዛ ፎክሮ እረ ያለህበትን ቦታ እያለፊት ሲማጸነው እንዳልነበረ ሁሉ አሁን ግን ይሄን ነገር ሲሰማ እንግዲህ ቅንጥስ ብሎ ምልስ ብሎ ነው የተመለሰው። የሄደው ማለት ነው። በጣም ነው የደነገጠው። አይታችሁታል። አስብ አይታችሁታል። ፊቱ ምናምን በቃ እንዳለ ቅይር ነበር ያለው ማለት ነው። መጀመሪያ እንደዛ እያጓራ መቶ ፊቱ ሁሉ ነው እንግዲህ ቅንጥስ ያለው፣ በቃ ጉንበስ ያለው እና መድብልም በቃ ከመድብል በላይ ደግሞ እንትን አይቶታል። መድብል ስሜት ላይም ስለነበረ በተናዶም ስለነበረ ሞገስ አይቶታል እንዴት ደነገጠ አይቶታል ማለት ነው። እንግዲህ ሞገስ ታው በቃ አይታየውም እንደ ደንግጧል። ስለዚህ በራሳችን ሌላም እንትኖችን ማድረግ ያለብን እንጂ በዚህ ሁኔታ ሌላ እርምጃ መውሰድ የለብንም። አየሁ አይደል? ድንግጧል፣ ተው ተረጋጋ ብሎ እንግዲህ ሞገስ መድብልን አረጋግቶ እንግዲህ ሽጉጥሩን ተቀብሎት ወደ ራሱ እንዲመለስ አድርጎታል ማለት ነው። እንግዲህ ከዛ መተቋጥታ ያደረጉት ምንድነው ከሌላ አማራጭ በቃ ሰውዬው እንዴት መያዝ እንዳለባቸው ዋን ሌላ መረጃ ማግኘት ስለነበረባቸው ወደ ሌላ ሀሳብ ብንሄዱ ማለት ነው። ለእሱ ደግሞ እንግዲህ ታግዘናል ብለው ያሰቡትን ማሌትን ነው እንግዲህ አሁን መጠቀም የፈለጉት። ማሌትን እንዴት አድርገው መጠቀም እንዳለባቸው እንግዲህ እንትን እያደረጉ ነው እንግዲህ። ምናልባቸው አሁን ላይ ይሳካላችኋል ወይ አላቅ? እስኪ እናንተም ታስባላችሁ ቤተሰብ። እኔ አሁን ማለትን እንግዲህ የሆነ ነገር ካደረጋችሁልኝ አግዛችኋለሁ ብላችኋል ማለት ነው። እሱም ምንድንነው እንግዲህ የምትጠይቃቸው ምንድነው ብላችሁ ታስባላችሁ? ያኔ እንግዲህ ቤት ግዙልኝ፣ ቤቱን በስሜ አዙሩልኝ፣ ብቻ እንደዚህ አይነት ጥያቄዎችን ልትጠይቃቸው ትችላለህ ብዬ ሀሳብ አለ ማለት ነው። በእሱ ደግሞ አይነካኩም እነሱ ወይ ደግሞ በቃ ሞገስ እንዲም ወደ ካማጎኑ እየነካችው ነበረ ከአሁን ቀደም ኔ ጋር እንደተኛ ከኔ ጋር ብዙ እንትን እንዳደረግ ይህን ነገር መድብ ለመድብል ይህን ሁሉ ነገር ልለሁ ነበር ያለችው፣ ማለት ነው ትናገራለች። ምክንያቱም ማቀሳሰር፣ እነሱን ማበጣበጥ ስለሆነ የምትፈልገው ታደርገዋለች። እውነት ለመናገር ዝናንም አሳልፋ መስጠት ምንም ይሄን ያክል ከባዱ አይደለም። እሷ ግን ከባድ የሚሆነው ነገር በጣም ነው የምትፈራው ዝናን። ሲቀጥል ደግሞ ታሁን ቀድሞም ስላሰቃያት አሁንም ደግሞ ምን እንደምትል ከባድ ነውና፣ በዛ ላይ ደግሞ አሁን ዝና በቃ ነቅቷል ሰውነቱ በጣም ነው የነቃው። ለምን ባለፈውም ኤፍራታን እንደዛ አድርጋ ፈገግ ስትላይቷት እንግዲህ ለራሷ አብዝቷት ነው ሄደው ሶ አሁንም ቢሆን ከማህሌት ጋር ያለውን በቃ ያኔ ዝናን ታምነዋለች ማህሌት ኦልሬዲ ማለት ምንም ቢሆን ምን በጉራ የሆነ ስለሚጎርር በቃ በድፍረት ስለሚሰድባት ምናምን አፏን ስለሚያስይዛት በእያንዳንዱ ነገሮች ትፈራዋለች፣ ታምነዋለችም። ያኔ እምነቱ የመጣው የሆነ ከድፍረቱ ከጉራው አንጻር ይመስለኛል እንጂ ምንም አድርጎላት አይደለም። የሆነ የለት ለት ሳንቲም ብቻ ነው የሚሰጣት። ከዛ በተረፈ ደግሞ ገና ወይም ሞገስ ስንገለሽ ቤት እገዛልሻለሁኝ። እና ደግሞ ኢንፎርሜሽን ስለሚያመጣ ነው፣ ስለ ብሩክም፣ ስለ አንዳንዱ ነገር፣ ስለሚፈጠረው ነገር ሁሉ ኢንፎርሜሽኑ እሱ ያገኛል። እና እንዴት እንደሚያገኝ እሱን ነገር ስለምታውቅ ይሄ ሰውዬማ እጁም ሰፊ ነው፣ እንትኑም ሰፊ ነው ብላ ስለምታስብ ለዛ ነው። በዛ ላይ ደግሞ ዝናን እንግዲህ እሷ በፍቅር ነው መጣ ለምትፈልገው የነበረ ግን አልተሳካላትም። በጭራሽ ማይሆንም አይታስብ ነው። ዝና ማህሌትን እንኳን አይደለም የፍቅር አጋር አድርጎ አጠገቡ ሊያረጋት ይቅረና እንዴ ኖርማል ፐርሰናሊ ራሱ በቃ ሲያያት በጣም ነው የሚጠየፋት። ሰ ያን ነገር ደግሞ ማድረግ ስላልቻለች እንግዲህ እሷ አሁን ላይ ማለት ገንዘብ የምታገኝበት ሜቴር ከተመቻቸ ከሌላ ነገር ጋር ምንም እንትን የለባትም። እሱንም ቢሆን አሁን የሆነ ነገር ማድረግ አድርጊ ብሏት ታደርጋለች በእርግጠኝነት። ለምን የት ቆየሽ የት ሄድሽ ስላት ሄዳ አንዳንድ ነገሮችን ያው ወሻሽታ ጎበዝ ስለሆነች እሱን አሳምና እንደዛ አድርጋ አሳልፋ ከሰጠቻቸው ይሳካላቸዋል ብዬ ተስፋ አድርጋለሁ። ውድና የተከበራችሁ ቤተሰቦች ሰላምታ ብያላችሁ። የደረሳችሁ ላይክ በማድረግ ቪዲዮን ጀምሩ እስከ መጨረሻ ማለት ሀሳብ አስተያየታችሁን አስቀምጡልን። የዛሬም እንደተለመደ በአዲስ ቪዲዮ ብቅ ብለናል። እስከ መጨረሻ አይታችሁ ሀሳባችሁን ስጥን ውድ ቤተሰቦቻችን፣ ሁሌም ማብራችሁ ስለሆናቸው እናመሰግናለን። ሌላው ሞገስና ሉላ እንግዲህ አሪፍ ፍቅራቸውን እየተገላለጹ ነበረ እሷን ፍቅሯን እየገለጸችለት ነበረ እሱም ደግሞ ፍቅሩን እየገለጻላት ነበረ ማለት ነው። ኤፍራታ እንግዲህ ማህሌት እስካሁን ካሁን እንደጠፋችብኝ ናት ምን ይሻለኝ ብላ ለመድብል ደውላለት ነበረ። የኔ አይስክሬም፣ የኔ ቸኮላታ፣ የኔ ጥቁር አዝሙድ፣ አለሁልሽ፣ እንዴት ነሽ? ተናፍቀሻል እያላት ነበረ። እናፈቅሽ እንዲያላት ነበረ። ብናፍቅስ ይፈረድብኛል እንዲያለችው ነበረ። ና አብሽሪ እንገናኛለን እያላት ነበር፣ ማለት ነው እሱ ሌላ ስራ እያጧጧፈ ነው። እሷ ግን እንደዛ እያለች ትገኛለች። እንግዲህ ባገኝ ደስ ይለኛል እያለችው ነበረ። እንግዲህ እንደሚያገኛት ተስፋ እናደርጋለን። በቀጣይ ክፍል እንገናኝ። ሰላም ቆዩ።